የልቦናችንን አይኖች ብርሃን ያደርግልን ዘንድ አሳስቡልን። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራውን ጥቂት እንነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርንም በውሃ ላይ እንደ ስጋጃ የዘረጋት እርሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢርትን እንናገር ዘንድ አሁን አይነ ልቦናችንን ብሩህ ያድርግልን መጉደል ከሌለበት ከጌትነቱ ባህር ቀርተንም እንረካ ዘንድ ማለት ፈጽመንም እንናገር ዘንድ ታሰምረንም ዘንድ በበጎ ስራም የሚጋደል የአባታችን የክቡር አብነ ተክለ ሃይማኖትን በቀዳሚት ዕለት የሚነበበውን ትነግረን ዘንድ ብሩህ በሚሆን በጌትነቱ እውቀትም ልቦናችንን ብሩህ ያድርግልን፣ በእውነት ለዘላለሙ አሜን። ከእለታት በአንደኛው ቀን ዘወትር ይጠይቀው የነበረ በኃይለ ጸጋ በጀማ ውስጥ አንድ ጠንቋይ አለ ብሎ ነገረው፣ እየመራውም ሄደ። አባታችን ተክለ ሃይማኖትም ጠንቋዮችን አግኝቶ በላይዋ ማተበ፣ አፍሮ ሚስቱን ትቶ ሸሸ። ብፁ አባታችንም ሴቲቱን ይዞ ወደ በአቷ መጣትና የሃይማኖትን ነገር አሰማራት፣ አሳምኖ የምንኩስና ልብስንም አለበሳት። ይህም ነገር በየስፍራ ሁሉ ተሰማ። በውስጣቸውም የሚኖሩ ሰዎችም ስለዚህ አመኑለት። ብዙዎቹ አጋንንትም ደግሞ እየጮሁ ወደ ዋሻው ደጃፍ ተጠጉ። ድምፃቸውም እንደ ጦርነት ቀን ፈረሰና እንደ ብዙ ሰረገላ ድምፅ ነው። ከጩኸታቸው የተነሳም የዋሾቹ አካባቢ ተነዋወፀች። የብፁሕ አባታችንም ደቀ መዛሙርት እጅግ ደነገጡ። አባታችን ተክለ ሃይማኖትም አጋንንትን እንደሆኑ አውቆ ደቀ መዛሙርቱን አትፍሩ አላቸው። ከደቀ መዛሙርቱም ወደ ደጅ ወጥቶ ስላማተበባቸው ድል አደረክን አሳፈርከን እያሉ ሁሉም ተበተኑ። ይህንንም ሲናገሩ ደቀ መዛሙርቱ ሰሟቸው። ብፁሕ አባታችንም አጋንንትን ረገማቸው፣ እጅግም በረታባቸው፣ የሚያደርጉትንም አጡ። ባሰበውም ነገር ሁሉ ጌታችን ይረዳዋልና ከሰይጣናትም የተነሳ አይፈራም ነበር። በአንዴት ቀንም አባታችን ተክለ ሃይማኖት በጸሎት ላይ ሳለ እንደ ወርቅ የሚያበሩ ሁለት ቀንዶች ያሉት ታላቅ ዘንዶ መጣ። ብፁ አባታችንንም ሊውጠው ወደደ። ብፁ አባታችንም በላዩ ስለማተበበት ዘንዶ ከላይ እስከታች ተሰነጠቀ። ወደ ደቀ መዛሙርቱም ደቀ መዛሙርቱንም ጠርቶ ና ይህን ዘንዶ የዋለው። ደቀ መዝሙሩም አይቶ እጅግ ደነገጠ። ብፁሕ አባታችንም እስኪ ከንዳውና ልኩን እወቀዋለው ቢከነዳውም፣ ስልሳ ክንድ ሆነ። ሰይጣንም አንተ ክፉ በየቦታው ሁሉ አስጨነቀኝ አሁንስ ግን የሸዋን ምድር በሙሉ ተውኩልህ እያለ ከሩቅ ጮኸ። ይህንንም ተናግሮ እንደ ጭስ ተኖ ጠፋ። ከዚያችም ቀን ወዲህ ሰይጣን መፈታተኑን ተወ። ብፁሕ አባታችንም ደቀ መዛሙርቱን ዛሬ በእጅ እግዚአብሔር ያዋረደው የሰይጣንን ተንኮላያችሁን ከእንግዲህ ወዲህ ግን በዚህ ቦታ ላይ አቅም የለውም። እሁድና ሐሙስ ቀን እባብ የገደለ የክርስቲያን ወገን ሁሉ ኃጢአቱ ይሰረይለታል፣ ኃጢአቱ ይሰረይለታል ብለህ ለልጆች ንገራቸው ብሎ ጌታ ኢየሱስ ክርስቶስ የነገረኝን አሁንም እነግራችኋለሁ በልባችሁ ጠብቁት፣ አላቸው። በአባታችን ጥገኝነት ለመኖር አንድ ብላቴና መጣና ከደቀ መዛሙርቱ ሂዶ ለብፁዕ አባታችን ንገሩልኝ ብሎ ለመናቸው። ለጊዜው ተግባረ ይዘው ነበርና ለአባታችን እስክንነግርልህ ቆይ አሉት። ከቤት በገቡ ጊዜ ግን ረሱት። መንፈቀ ሌሊት ሲሆን ወደ እኔ የመጣውን ብላቴና ለምን ረሳችሁት? መምጣቱን ስለምን አልነገራችሁኝም? አላቸው። በነጋም ጊዜ ያንን ብላቴና ትናንትና ከነበረበት ስፍራ በደህና አገኙትና ወደ አባታችን ወሰዱት። አባታችንም ባየው ጊዜ እጅግ ወደደው። ከጥቂት ቀን በኋላም የምንኩስና ልብስን አለበሰውና በገድሉ የሚከራከር በስርዓቱ የሚኖር ሆነ። ልጅም ያልነው አባታችን ፊልጶስ ነው። ይህ አባታችን ግን ለመንፈስ ቅዱስ ማደሪያ ሆነ። ትንቢት ይናገራል። ለደቀ መዛሙርቱም የዘነጉትን ሁሉ ያሳስባቸዋል። ዘራ ሚካኤል የሚባል የግራሪያ ሹም ይህም ሰሜን ሰገድ ነው። ብፁሕ አባታችንን ጠራውና ቢራም ወደሚባል ተራራ ወሰደው። የሀገር ሰዎች የሚሰግዱለት ከባላ ዘሮችም ወገን አንድ ሰው በዚያ ነበርና ወደ ብፁሕ አባታችን አመቱት። አባታችንም ባየው ጊዜ አማተበበት። በላዩም ያደረበት ርኩስ መንፈስ ጥሎት ሸሸ። ሰውየውም ያን ጊዜውኑ ሞተና ትልቅ ሽብር ሆነ። በመልከጼዴቅ ስም በዚያ ስፍራ ቤተ ክርስቲያን አነጸ። በጻርቃ እንደገነት አገር ቀናች ተብሎ እንደተነገረ በብፁ አባታችን እጅ ያቺ አገር ዳነች። ከዚያ በኋላ የአገረ ገዢ የንጉሱን ጠላቶች ለመውጋት ወደ አረብ ዘመተ። ከዚያም ታሞ ለመሞት ደርሶ ሳለ እነሆ አባት የተክለ ሃይማኖት ወደ እኔ መጣ፣ በግልጽ አየዋለሁ እያለ ተናገረ። ከቦት የቆሙትንም የእጁን መስቀልና ማይጠንቱን አታዩምን አላቸው። ዳግመኛም ቸርነቱን ላሳየኝ ለእግዚአብሔር ክብር ምስጋና ይሁን አለ። ይህንንም ተናግሮ በክብር አረፈ። አስከሬኑንም ወደ አገሩ አመጡትና አባቶቹ በተቀበሩበት ስፍራ ተቀበረ። ስለ አባታችንም በእረፍታቸው በእረፍታቸው ጊዜ ልጆቹን እንዲጎበኝ ብዙ ቅዱሳ አመሰከሩለት። ዳግመኛም ስሙን ከሚጠሩት ነፍሳት ሁሉ ጻድቅም ሀጥም ቢሆን ወደ አባታችን ተክለ ሃይማኖት ሳያደርሱት ወደ ዘላለም ርስቶ አያገቡትም ተብሎ ተነገረለት። ይህችም ነፍስ ባየችው ጊዜ አባቴ አባቴ ሆይ ተክለ ሃይማኖት እያለች ወደ እሱ ትጮዋለች። እርሱም አባትሽኔ እነሆኝ ይላታል። ይህችም ነፍስ ወጥታ ከጎኑ ትቀመጣለች፣ ከዚያም ወደ ርስቷ ትገባለች። የሐጥውንም ነፍስ ብትሆን ወደ አባታችን ተክለ ሃይማኖት ሳያደርሷት ወደ ሲኦልም አይወስዷትም። ይህችም ነፍስ ባየችው ጊዜ ወደ እሱ ትጮዋለች፣ አባቴ አባቴ ትለዋለች። ብፁዕ አባታችንም ወደዚያች ነፍስ ተመልክቶ ስሙንም በመጥራት ቢሆን መታሰቢያውንም በማድረግ በጎ ስራ የተገኘባት እንደሆነ ወደ ፈጣሪው ያማልዳታል። በተሰጠውም ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። በዚያን ዘመን ታላቅ ተአምር ሆነ። ጎልማሶች ወንድ መነኮሳትና ቆነጃጀት ሴቶችም መነኮሳይት በአንድ መኝታ ይተኛሉ። ሰይጣን በዝሙት ልጆቹን እንዳይተናኮልበት ብፁሕ አባታችን አስሮት ነበርና ክፉ ፈቃድን በማሰብ የወንድና የሴት ስራ አይታሰብም ነበር። ለጸሎት በመንፈቀ ሌሊት በተነሱ ጊዜም ወንዱ የሴቲቱን ልብስ ይዞ ይህ ልብስ የኔ ነው ይላታል። ሴቲቱም የወንዱን ልብስ ይዛ እንዲሁ ትለዋለች። እርስ በእርሳቸው ይጓተታሉ። እንዳላደጉ ሕፃናትም ሀሌዋ ኃጢአት፣ ስላልነበራቸው የድንቆች ወገን የሚሆን አባታችን ተክለ ሃይማኖት ባለበት ዘመን ሁሉ መነኮሳትን የሚያስነውራቸው ነገር ከቶ አልተሰማም። ስማቸው አባ ኤልሳ፣ አባ ፊልጶስ፣ አባ ኖሬዎስ፣ አባ ዜና ማርቆስ፣ አባ ቶማስ፣ አባ ታዲዮስ፣ አባ ስምዖን፣ አባ ተስፋ ህፃን፣ አባ ይትባረክ፣ አባ ተስፋ ስሉስ፣ አባ ክርስቶስ፣ አባ ክርስቶስ ቤዛነ፣ አባ አድሃኒ፣ አባ መስቀል መዋ፣ አባ ክርስቶስ መዋ፣ አባ ዮስጣቴዎስ፣ አባ ኢዮስያስ፣ አባ ማርቆስ የሚባሉ ደቀ መዛሙርቱ ከሱ ጋር ይኖሩ ነበር። ሊህም መላእክትን የሚመስሉ አይማደ ምትር የተባሉ ናቸው። ከልጆቹም ብዙዎቹ በገድል ተፈተኑ ሆኑ ጠባቂያችን አባታችን የክርስቶስ ምስለን ይሆነዋልና። መንፈቀ ሌሊትም በሆነ ጊዜ ሁሉም አብረው ወደ ቤተ ክርስቲያን ይገባሉ። ብፁሕ አባታችን መብራት ይዞ ፊታቸውን ይመለከታል። መነኩሴም መነኩሴትም ቢሆኑ የማያለቅስ ያገኘ እንደሆነ በመቋሚያ ይገጫቸዋል። እያንዳንዱንም ጎስቋላ ሆይ በዚህ ካላለቀስ በወዳኛው በገሃነም መጽናናት፣ መረጋጋት፣ እረፍት በሌለበት ታለቅሳለህ ይለው ነበረ። በቅዳሴም ጊዜ እንዲሁ ያደርጋል። የቡራኬውንም ጸሎት በደገመና የሙታንን ስም በጠራ ጊዜ እጅግ ይረዝማል። እስከ መጨረሻውም ድረስ አስቀድሞ ለእያንዳንዱ መቶ አምሳውን መዝሙር ዳዊት አስራ አምስቱን ነቢያት አምስቱን መሐሌ ያደርሳል። ለሕዝብ ለአሕዛብ፣ ለነገስት፣ ለመኳንንት፣ ለሀገርም ሁሉ ጸሎትን አብዝቶ ይጸልያል። ደቀ መዛሙርቱም ጥቂት ጥቂት የእርሻ ሥራ ጀመሩ። በውስጡ አተር ዘሩ። የዕለት ምግብ እንዲሆናቸው ጎመን፣ ሽንኩርትም ድንችም ተከሉ። ሽኮኮዎች፣ ጦጣ ዝንጀሮችም፣ ጃርት፣ ሌሎችም አትክልት የሚያጠፉ ሁሉ እርሳቸው አስቸገሯቸው። ደብረ አስቦ ገና ምድረ በዳ ነበረችና ለአባታችን ለተክለ ሃይማኖትም አዝመራችንን አጠፉብን ብለው ነገሩት። እኛ ወደ ቤታቸው መጣንባቸው እንጂ እነርሱ ወደ እኛ ያልመጡብንምና ተዋቸው። እንደኛ ስጋውያን ገዳማውያንም ናቸውና አንግፋቸው አላቸው። ደቀ መዛሙርቱም ዝም አሉ። አውሬዎቹ ግን እየበረቱባቸው ሄዱ፣ አስቸገሯቸውም ከልካቸውም አለፉ። በአንዲቱ ቀንም አባታችን ሲመለከት አንድ ግመር ዝንጀሮ መጥቶ የመበለቲቱን እጅ ይዞ በሁለተኛው እጁ የያዘችውን ነጥቆ ወሰደባት። በኃይልም ስለደበደባት ጮኸችና መነኮሳቱ መጥተው አስጣሏት። ብፁሕ አባታችንም ይህን ግፍ አይቶ በዚህ በምድረ በዳ ያላችሁ አራዊት ሁላችሁ፣ ቅዱሳን የደከሙበት ገንዘባቸውን እንዳትዳፈሩ ከወሰኑላችሁም ከልካችሁ አልፋችኋልና እኔ ለማገለግለው እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ነው አላቸው። ከዚያን ቀን ጀምሮ አዋፍንና እንስሳትን የሚበሉ ሁሉ በአንድ አውሬ ጥፋት ሁሉም ታሰሩ። አባታችንም ባለበት ዘመን ልካህዮች በምድረ በዳ ያድሩ ነበረ፣ የሚያስፈራቸውም አልነበረም። ሰዎች ዘርተው እስኪሰበስቡ ድረስ ከአራዊትና ከአዋፍ አዝመራቸውን አይጠብቁም ነበር። የሌሊትና የቀን ምግባቸውንም የእግዚአብሔርን ቃል አድርጎ የወንጌልን ትምህርት በማስተማር ልጆቹን እንዲህ እየጎበኘ ኖረ። ዓለምንስ እንኳን አያስቡትም ነበር። በሥራቸውም ሁሉ መላእክትን መሰሉ። አባታቸውም ራሱ ጌታ በጨለማው አገር ውስጥ እንደ እኔ ብርሃን ሁን ብሎ እንደነገረው የክርስቶስ ምስለኔ ሆነ። የደቀ መዛሙርቱንም ሐሳብ ሳይነግሩ ታውቆ የሚሆነውን ነገር ይነግራቸውና የተናገረውም ይፈጸም ነበር ከዚህ በኋላ አባታችን ተክለ ሃይማኖት አስቦ ወዮልኝ፣ ወዮታ አለብኝ። እውነተኛው ዳኛ በመጣ ጊዜ በዚያች ቀን ምን እመልሳለሁ? የሰማዩ አባቴን ፈቃድ ከሚሰራ በቀር ወደ መንግሥተ ሰማያት የሚገባ የለም ያለውን ቃሉን አላሰብኩምና አለ። ወይኔ፣ ያን ጊዜ ወዴት እሸሻለሁ? ከያው እግዚአብሔር ከቁጣው ፊትስ ወዴት ሄጄ ይማጸናለሁ። ወዮልኝ ለሰማያዊ ሙሽራ ሰርግ በበጎ ሥራ ያልተሸለምኩ እኔ። ወዮልኝ ጨው ምግብን ሁሉ እንዲያጣፍጥ እርሱን ግን የሚያጣፍጠው እንደሌለ አልጫም ከሆነ በኋላ በአፋ ጥለው ሰዎች እንደሚረግጡት ሆኛለሁና አለ። መብራት ቢጠፋ የሚያበራለት የለም፣ ጨለማ ከሚወርሰው በቀር ባለመድኃኒትንስ ማን ይፈውሰዋል ራሱ የሚድንበትን ካላወቀ። ነፍሴንም በእኔ ላይ እንዲሆን ሆነች። ሌሎችን አጣፈጥኩ፣ ለራሴ ግን አልጫ ሆንኩ። ሕሙማንን ፈወስኩ፣ ለራሴ ግን ድዌ ሆንኩ። ለዓለም አበራው፣ ለራሴ ግን ጨለምኳለ። ለዓይኖችህ እንቅልፍን ለቅንድቦችህም ማንጎላጀትን አትስጣቸው ያለውን የነቢዩን ቃል ደግሞ ለነፍሱ አሳሰባት። እንደ ወፍ ከድፊት እንደ ፌቆ ከወጥመድ ከጥፋትም ሁሉ ትድን ዘንድ ያለውን ያሳስባት ነበር። ይህንንም ተናግሮ በገዳም ውስጥ ግራ ቀኝ እጁን ለመዘርጋትና ለመቆም የሚበቃውንም ያህል ቦታ ትቶ በውስጥ በኩል ስምንት ስለታም ጦሮች፣ ሁለቱን በፊቱ፣ ሁለቱን በኋላው፣ ሁለቱን በቀኝ፣ ሁለቱንም በግራው እነዚህን ሰውነቱን የሚወጉትን ተከለ። ከዚህም በኋላ ሰውነቱ ደከመ፣ ለእርጅናም ደርሶ እንደ ቀድሞ ወንጌልን ዞሮ ለማስተማር ባይቻለው፣ ስለዚህ በአንድ ስፍራ መቆምን ወደደ። ከዋሻውም ገብቶ ፈጽሞ የገድል ጣዕም እንደማያውቅና ዛሬ እንደሚጀምር ሆኖ አዲስ ገድል ጀመረ። በትር በእጆቹ ሳይመረጎዝ እንደተተከለ አምድ ቆመ። የእግዚአብሔር ስፍራውን የያዕቆብንም አምላክ መኖሪያውን እስካገኝ ድረስ ከመኝታ ያልጋ አልጠጋም ለዓይኖችም እንቅልፍ ለቅንድቦችም ማንጎላጀትን ለፊቴም እረፍትን አልሰጥም አለ። ከበዓቱ ሳይወጣ ሌሊትና ቀን ቆመ አልተቀመጠም። ወደ ግራና ወደ ቀኝም አልተንቀሳቀሰም። ውሃም ቅጠልም ቢሆን ከቀዳሚትና ከእሑድ በቀር በዚያ ወራት ምንም ምን አልቀመሰም። እህል ግን ከመነኮሰ ጀምሮ እስከ ዕለተ ሞቱ ድረስ አልቀመሰም። ፀሐይንም ጨረቃንም ከዋክብትና በጋና ክረምትንም ቡቃያና አበባንም ፍሬውንም አላየም። አይኖች ሳሉት እንደ ውሮች፣ ጆሮች ሳሉት እንደ ደንቆሮች፣ የሚናገር የተከናወነ አንደበት እያለው እንደ ድዳ ሆነ። ከምስጋና በቀር ምንም ምን አይናገርም። ሌሊትና ቀንም እግዚአብሔርን አመሰገነ። ዓለምንም እንደ ትቢያና እንደ ጎድፍ ቆጠረው። ከክርስቶስ ጋራ እንደተሰቀለ ሆነ። ልቦናውም ዘወትር ወደ አየር እየተመሰጠ ነበር። እንዲሁ ባለም ገርል ብዙ ዘመን ኖረ። ቁመቱንም ካበዛ ቁመትንም ካበዛ ወዲህ አንዲቱ የእግሩ አገዳ እስከ ተሰበረች እና ደቀ መዛሙርቱም አንስተው በጨርቅ ጠቅለው ከወንበሩ እግር በታች ቀበሯት። ከዚህም በአንዲቱ እግር ሰባት ዓመት ቆመ። ከነዚህም አራቱን ዓመት ውሃ አልጠጣም ነበር። የአባታችን የአቡነ ገብረ መንፈስ ቅዱስ የአባታችን የቅዱስ አብነ ተክለ ሃይማኖት ረድኤትና በረከት አማላጅነቱም በሀገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ከብልጽግናው ብዛት የተነሳ ብዙ መባ ካገቡት ይልቅ የደያይቱን አነስተኛ መባ እንደተቀበልክ ለሁልጊዜም የሚያገለግሉ አእላፍ መላእክትን እያሳሰብን